ርእስ ሀይተን ገብተን፣ ርእስ ሀይተን ገብተን ደስ ብሎን ሳንሰበር ሳንሰባበር ገብተን፣ ጋይስ መጨረሻ የተፈጠረው እንግዲህ አይታችኋል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታ ይከድብሻል፣ እንዴት ነው የምልሽ? እና አብርሃም እንግዲህ እንደዚህ ዝግጅት አድርጎ ይቅርታ መጠየቁ ይቅርታ ጠይቆሽ፣ በቃ አሁን እስከ አሁን ድረስ ተንዛዛችኋል፣ ተጣላችሁ፣ አንቺ ቤት ለቀሽ ወጣሽ፣ ብዙ ፈተና አሳልፈሻል። ስለዚህ አሁን ይቅርታ ተቀበይ ነው የምንለው የምንለው ማለት ነው ጋይስ እና እውነት ለመናገር አሁን ይበቃችኋል ታረቁ ወደ ራሳችሁ ተመለሱ ማለት ነው ያ ልጅ ግን አናዶኛል እኔ ጋይስ እኔ እውነት እውነቱን ነው የምናገረው ያንን ልጅ አናዶኛል ያናደደኝ ለምንድነው ቃላቸው የሚሰጣትን ስጦታ ወስዶ ሰበረው የሰው ልጅ እኮ እንደዚህ አይደለም ይቅርታ የሚጠየቀው ብለው ያግባባል እንጂ የሚሰጣትን ስጦታ አይሰበርም ጥቅሙ ምንድን ነው እሺ ተሰበረ ጥቅሙ ምንድን ነው ምን ነበርበት ለእኔ በሰጣችኝ እኔ እውነቴን ነው የምላቸው ወይስ ካርቶን ነው እና ለማንኛውም ሩታ ታየ እስከ ዛሬ ድረስ እንትን ብላቸው ተንዛዝተዋል። ሁሉንም ነገር አንቺን ቤት ለቀሽ ወተሻል፣ ተኮራርፋችኋል፣ ልክ ልካችሁ ተነጋግራችኋል። አሁን ግን እሱም ጥፋቱን አምኖ ይቅርታ እስከጠየቀ ድረስ እና ዛሬ እውነት ለመናገር በደንብ አድርጎ ነው ይቅርታ ጠየቃት ማለት ነው። ስለዚህ ሩታ ይቅርታውን ትቀበይ፣ ይቅርታዋን ትቀበል፣ አብረው እንዲኖሩ ነው የምንፈልገው ማለት ነው። እና ብዙ ሰው ደግሞ የእነሱ መለያየት ብለዋል። አብርሽ ደግሞ እኔ የሩታም ይሁን የኔም ኦዲየንሶች እና እንደተለያዩ አውቃቸዋል ማለት ነው። እናንተ ራሱ የአብርሽ እና የሩታ ይበላቸው እና በጣም ይቅርታ ሳላውቅ አስቀኝ የሚያችሁ ሊሆን ይችላል እናንተ ባደረግኩትን ነገር ይሆናል እየሰደባችኝ የነበረውና ና ለእሱ ደግሞ በጣም ይቅርታ ብሎ እንግዲህ ይቅርታ ጠይቋል ማለት ነው። እንግዲህ ቅርታህን ተቀብለዋል ብዬ አስባለሁ። ተቀብላችኋል አይደለም እኔ አልተቀየምኩም። ነገር ግን በሚመጡበትን ነገር ነበረ እኔ የምናገረው የነበረው ከዛ ውጭ ምንም የለም። እና ሩታዬ አሁን ግን ይበቃል፣ ሆድሽም እየገፋ ነው ስለዚህ እናትሽ ጋር ሄደሽ መታረስ፣ እናትሽ ጋር ሄደሽ ፏ ብለሽ መኖር ከፈለግሽ ያው አብራችሁ ነው የምትሄዱት። ስለዚህ ተስማምታችሁ ልጃችሁ ወልዳችሁ አታሳድጉም። እንደናዳረ ይበቃለ። ሰልችቶናል። የመረንኛ ሰልችቶናል። ስለዚህ ወደ ራሳችሁ ተመለሱ ና እኔ እንጃ እኔ እንጃ ውድ ቤተሰቦቼ፣ እውነት ለመናገር ባለፈውም እኮ ሳምንት ድረስ ይቆያል ብያለው እርቁ ማለት ነው። ስለዚህ ሳምንትን ቢቆይ ችግር የለውም ችግር ያለው ነገር አይደለም። እና ይታርቃሉ ብዬ አስባለሁ። ይህ ሰሞን እንጠብቃችኋለን። ሮታ ደግሞ ይበቃል፣ ይቅርታ ጠይቆሻል። እንደዚህ ዝግጅት አዘጋጅቶ ሌላ ሰው በሌለበት እንደ ባለፈው ቤተሰቦች ጋር ሄዶ አይደለም፣ ጎረምሳም ሰብስቦ አይደለም። ጎረም ሰዎች እዛ ቢሰበሰቡም ለዝግጅት ነበረ የተሰበሰቡት ውድ ቤተሰቦቼ እና እውነት ለመናገር አሁን ይቅርታውን ተቀብለሽ ወደ ቤትሽ ግቢ ማለት ነው። እኛ ይቅርታው ተቀብላኝ ይበቃል። እስካሁን በሰላም መኖር ነው የምንፈልገው ታርቀን መኖር ነው የምንፈልገው ብሏል አብርሃም ማለት ነው። ስለዚህ እና አብርሃም አሁን እንትን ብሏል። ጎብዟል ጀግነሃል አሁን ማለት ነው። እሺ አዎ አሁን ጀግነሃል ያችኝቱ ብላሃዳል። ያችኝቱ ደፍተህ ተዋት፤ ምክንያቱም እሷ ገና ሌላ መዘዝ እያመጣች ነው። እሷን ተዋትና እናንተ ታርቃችሁ አብራችሁ እንድትኖረው የምንፈልገው ማለት ነው። ወይ ልጁ ወይ ልጇን አባት ይፋ አታረግም። አሽሙሯ ደግሞ መከራ። ይኸው አሁን የደበቁ ዩቱበሮች ወልደው የደበቁ ዩቱበሮች ራሱ ሚስጥር ለማውጣት አንቺ አንቺ ዋስ ላታ እነሱ የደበቁት አሁን ልታወጪ አንድ ሁለት እያለች እኮ ነው ጋይዝ። እዛ የደበቁትን ሌላኛውን እንትን ብለዋል ብዬ እኔ ምን ትላለ ደም ያለችው እኮ የደበቁትን ነው ልትናገር አንድ ሁለት እያለች ይጫረሳሉ ጋይዝ፣ የምሬ ነው ብላችሁ ይጫረሳሉ። ወይም ደግሞ በሰበቡ አውጥኑ፣ ይፋ አድርጉ። የምሬ ነው ብላችሁ በቃ ልጃችሁ ይፋ አድርጉ። አንዲት ልጅ ደግሞ በየተን በነየተን ቢቤት አለች። አንዲት ይቱ በር የወለደቻት ልጅ ማለት ነው። እኔ ምን አገባኝ? እኔ ይመለከተኛል አይመለከተኝም አይ እኔ ብላቸው እናንተ ሩታ ስትሳደቡ ስትሳደቡ አንዳንድ ሰዎች አይንናገር ካልን እኮ እውነቴን ነው የምላቸው፣ መሬት ጎርጉዳችሁ ነበረ የምትቀበሩት እኛ ብንናገር አለብን ብለን ብንናገር። የምሬን ነው የምለው ታፍራላችሁ። እንዲሁ መለስ ብላችሁ አትበልም ነበረ ሩታ ቢሆንና ማለት የአንዲቷ ልጅ በእና የተንቢ ቤት ያለችዋ ብናገር አንዲቷም ደግሞ የአንዲቷ የሁለት ሰው ደጋፊና ሶስት ሰው ደጋፊ ነው ሩታ የሚሳደባትና የሚሳደባት ለማንኛውም አንዱ በተሳደበበት ወይ ሁለት ሶስት ሰው በተሳደበበት የትልቅ የተደበቀ ሚስጥር አውጥቶ መዘርገፉ ተገቢ አይደለምና እስካሁን ድረስ ደግሞ ደግሞ ይካሄድባቸው ነበረ ማለት ነው። አናስተርፋቸው ነበረ ለእነሱ ብለን ባንደብቅ ማለት ነው። የምሬዳው ላቸው አናስተርፋቸው ነበረ፣ ግን አሁን ነጻነት እንዳታወጣ ፈራውኝ እናንተ ጋይዝ የምሬዳው ች ወስላታ ማለት ነው። እስቀጥል ደግሞ ያው ምን አገባሽ የምትሉኝ አላቸው። እናንተ ገደል ግቡ እና አንሰዳደብ ካሁን በኋላ ፍቅር እንሆነን እንኖር፣ የምሬ ነው ምላቸው። ሰው ያው ሳይታወቅ እየሞተ ነው የብሬክስ ያክስቱ ልጅ ማለት ነው። ቴዲ የሚባለው ቴዲ ረያ የሚል የዩቱብ ቻናል አለው እና እሱ ልጅ ራሱ ዛሬ ሞተዋል እያሉ ነው። ሞተዋል አላሉም። በግብፅ ግን ማመናቀተኝ ብሎ እንግዲህ ብሬክስ ሀበሻዊ ፖስተዋል። እውነቴ ነው የምላቸው። ስለዚህ ከትላንት ወደ ፖስተዋል እንግዲህ አስቡት፣ ቪዲዮ ከትላንት ወደ ፖስተዋል። እሺ ዛሬ ምን ተፈጠረ ይባላል? እኔ አላቅምና ተስማምታችሁ ኑሮ እኔ እኔ ምን እንድሳደበት አታደርጉኝ እባካችሁ፣ እባካችሁ። እኔ ፈትፈታ ብቻ ነው የምፈተፍተው። ደግሞ እኮ እየሳቁ ነው የምፈተፍተው። ስለዚህ እንድሳደበት አታደርጉኝ። ኮሜንት ስር ማ አትምጡና አትስደቡኝ። እኔ ኮሜንት ስር ስትሳደቡ ነው የምሰድባቸዋለሁ። ከዛስ እኔ ወንጀለኛ ነው የምታደርጉኝ። እና እባካችሁ መቼም እንደምንሞት አናውቅም። አትሰዳደቡ። በቃ ወሬ ከፈለጋችሁ የወሬ ጥማት ካለባችሁ ልክ እንደ ወሬ ፈትፍዳለሁ። በቃ እንውጠጡ፣ እኔም ሄጅ ጠጣለው። ገባችሁ አይደለ? ሰው ቤት ስለዚህ እንደዛ ነው የምላችሁና አንሰዳደበም ማለት ነው። እኔ ማንንም ሚስጥር አላወጣም እውነት ለመናገር ምክንያቱም እኔ የሴትን ልጅ ገበና አላወጣም። እኔ አይመለከተኝም ሲጀመር ማለት ነው። ግን ነጻነት ካወጣችሁ ይፈተፈትባቸዋል። እሺ ሳይወቀጡ ምን ሳይባሉ ይፈተፈትባቸዋል ማለት ነው። አንዲት አለች እንደዛ አንድ ኮስተር ኮስተር የምትል እሷም ደግሞ ያው የተደበቀላትን አላወቀችም መሰለኝ። አንዳንዴ አሽሙር አሽሙር አይደለም ግን፣ እኛን አትነካም። የምትነካው እንደ እናንተ ወደ በዛ በአካባቢዋ ያለው ነው እና ለማንኛውም ሩታዬ ይቅርታውን ተቀብለሽ እናት ወደ ቤትሽ ተመለሽ ነው የምንለው። ምክንያቱም ዛሬ በትልቅ ፕሮግራም ነው ይቅርታ የጠየቀሽ። በዛ ላይ ስጦታ አዘጋጅቶልሻል። በዛ ላይ ደግሞ ሁለት መቶ ኪ ሊያከብርልሽ ነበረ ግን ልጇ እናዶኛለን ይቅርታ አድርጉልኝና ሲያስተምር ለምን ሰበረው? ለምንድን ነው የሚያመናጭቀው? ደግሞ ይቅርታ ሊጠይቃት ወሰዳት ዝግጅት አዘጋጅቶ ምን ችግር አለው? የሰው ልጅ ዝግጅት አዘጋጅቶ ይቅርታ መጠየቅ የለበትም እንዴ? እንዴ አረ ነው የሚባል ነገር አለ አንተ ደግሞ ሀላስ በቃ ይበቃችኋል። በቃ ተዋት፣ ልጅቷም ትሂድ ትኖር እዛ ማለት ነው እንዴ። አንዳንዴ እኮ ጨርሳችሁ ተናገሩ አትበሉን፣ ጨርሰን እንድንናገርም አታደርጉም። ሲጀመር አናቃችሁም እናንተ እንዴ ይመስላል በእኔያው እኔ ቅራስ ብሎኛል። እውነት ለመናገር ደግሞ እያመናጨቀው ነበር። በዚህ አይነት አይደለም ይቅርታ የሚጠይቀው ምናምን። ሲጀመር ሚስቱ አይደል እንደ ለሚስቱ ነው ይቅርታ የጠየቀው፣ አንተን አይደለም ይቅርታ የሚጠይቀው። አንድ ሰው ሚስቱ ይቅርታ ጠይቄ ወደ ቤት ያመጣለሁ ካለ ሌላኛው ሰው ምን አገባዋል? ይመለከተዋል? አይመለከተውም እኮ እንዲያ። አታመናጭቁት ይሄንን አክል በቃ። ባጠፋው ጥፋት ሁላችንም ወቅሰነዋል። ባጠፋው ጥፋት ተናግረነዋል፣ ሁላችንም ማለት ነው እና በመጡበት ተናግረነዋል። ስለዚህ ይበቃዋል እስከዛሬ ድረስ እና እሱ ማምኑ ይቅርታ ጠይቀዋል። በዛ ላይ ደግሞ ኦዲየንስ ስን ይቅርታ ጠይቋል። የሩታ ደጋፊ ብሎ የአብርሃም ደጋፊ ብሎ የራሱ ስለዚህ ይቅርታ ጠይቋል ማለት ነው እና ከዚህ በኋላ ግን ስህተት ላይ ከዚህ በኋላ ግን ስህተት እንዳትፈጥር ነው ወይስ እንዳትፈጽም? አዎ ወደ ራስህ ተመለስ አብረሽ ማለት ነው። እና ከዚህ በኋላ ከመጣት በቃ አንተ አትጸዳም ብትታጠብም ነው የምትባለው። እና ከዚህ በኋላ ጀነን ብለህ ና ማለት ነው። እሺ ይሄ ነው የምላችሁት ውድ ቤተሰቦቼ። ሩታ ደግሞ አሁን ታረቁ መውለጃሽም እየደረሰ ስለሆነ ታረቁና በሰላም ኑልን ነው የምንለው፣ ማለት ነው እንዲታረቁ አድርጉ፣ እንዲታረቁ ሰበብ ሆኑ። ኮሜንት ስርም ደግሞ ታረቁ በቃየ ዬ በቃችኋል፣ የልጅሽ አባት ነው ሩታዬ ብላችሁ እጻፉላት። በቃ የሚያማምር የሚጣፍጥ ለይቅርታ የሚጋብዝ እንትን ጻፉላት ማለት ነው። ሌላ ነገር የለውም እውነት ለመናገር እና እንደዛ ነው እላችኋለሁ። አብረሻ አንዳንድ ቦታ ትላንትና ቢናገርም ዛሬው ላይ በቃ ላ የሰው ልጅ ይሳሳታል። በእርግጥ አይሳሳትም አይደለም? እኔም አለው እኮ ወይኔ በላቸው። የማይሳሳት እኮ የለም። እኔ ራሱ እኮ ይህው አሳስተው አሳስተው በኮሜንት ራሱ እየሞለጭኳቸው አይደለም ወይ? መሳደብ የሌለ መናገር የሌለበኝን እንድናገር ያደርጉኛል። የምሬ ነው ምላችሁ። ከዛ በኋላ ቦልካቸዋለሁ ማለት ነው። እባካቸው ተሳስቶኝ፣ ከዚህ በኋላ እኔ አልፈልግም። እኔ የእናንተ ወንጀል መሰብሰብ አልፈልግም። የምሬ ነው። እዛው ራሳችሁ ወንጀላችሁ ሰብስባችሁ ኖሩ እና ወይም አትደርሱብኝ። በቃ ገባችሁ እና ለማንኛውም፣ ሰላሙን ውልኝ ውድ ቤተሰቦች። የነገ ሰው ይበለን። በሰላም አይምጡ።